ያ ደረታችሁን የሚያስጨንቀው ስሜት፣ ያ ከየት መጣ የማይባል የልብ ምት፣ ያ የማያባራ የስጋት ስሜት፣ ይህ ጭንቀት ወይም አንዛይቲ ነው። ግን ከየት ነው የሚመጣው? ጥናቶች እንደሚያሳዩት ጭንቀት ራሳችንን የምንጠብቅበት የማንቂያ ደወል ነው። አእምሯችን እኛን ከጉዳት የሚጠብቅበትም መንገድ ነው። ነገር ግን አንዳንድ ጊዜ ያ የማንቂያ ደወል ተጣብቆ ይቀራል። ለምን? ምክንያቱም አእምሯችን ሊጠብቀን የሚሞክረው ቀድሞ ካለፈው ህመም ነው። ያለፈው ታሪክ ላይ ተጣብቆ ይቀራል። በምንም መልኩ ልንቆጣጠረው የማንችለው ትላንት ላይ ያንን የስሜት ስብራት ወይም ትራውማ፣ ያንን ኪሳራ፣ ያንን ፍርሃት ያስታውሰናል። እናም አሁን ላይ ሆነን የምንኖረውን ማንነታችንን ያ ነገር እንደገና ቢከሰትስ እያለ ይጮህበታል። አሁን በእኛ በኢትዮጵያውያን ማህበረሰብ ውስጥ ሌላ ተጨማሪ ደግሞ ሽፋን አለ። ያንን ከባድ ሸክም የሆነውን ምን ይሉኛል የሚለውን ፍርሃት ደግሞ እንሸከማለን የቤተሰብ ኤክስፔክቴሽን አለ። ቤተሰቦቻችን የተውቱን ያንን ያልተፈታ የሀዘን ቋጠሮ እንሸከማለን። ስለዚህ መሀል ላይ እንታሰራለን፣ ልንለውጠው በማንችለው ትላንት እየታወክን እና ልንተነበየው በማንችለው ነገር እየፈራን። ጭንቀት ማለት በዚሁ ክፍተት ውስጥ የምናገኘው ስቃይ ነው። ልንቆጣጠረው የማንችለውን ነገር ለመቆጣጠር የመሞከር ህመም ነው። ወደ ነጻነት የሚወስደው የመጀመሪያው እርምጃ የችግሩን ምንጭ መለየት ነው። ታዲያ መፍትሄው ምንድን ነው? አእምሯችን ከትናንት ወይም ከነገ ሲሆን መፍትሄው አእምሮን ወደ አሁኑ መመለስ ነው። ይህ እንግዲህ በጥናት የተረጋገጠ ማይንድፉልነስ የሚባል ወይም ደግሞ በሰዓቱ መገኘት ይባላል። ጭንቀቱ ሲመጣ ያለፈውን ታሪክ ከመተንተን ወይም ስለ ወደፊት ከመጨነቅ ይልቅ አካባቢያችሁን መመልከት፣ አሁን ላይ ማተኮር የምታዩትን አምስት ነገሮች፣ የምትሰሙትን በጆሮአችሁ የምትሰሙትን አራት ነገሮች፣ የምትዳስሱትን ሶስት ነገሮች ለይታችሁ ማወቅ እንደገና፣ ወይም ደግሞ የምትቀምሱትን የምታሸቱትን ነገር ለይታችሁ ማወቅ እንግዲህ፣ ይህ ቀላል ተግባር ነው። ላይክ የሚያስበውን አእምሯችሁን በማረጋጋት የሚያስተውለውን አእምሯችሁን ያነቀዋል ማለት ነው። እንግዲህ ሀሳባችሁን እንድትመረምሩ ያደርጋችኋል። እንግዲህ ሁሌ ሀሳባችሁን ውስጥ የሚመጣውን ሀሳብ መቶ ፐርሰንት እውነት ነው ወይ፣ ስሜት ነው ብለን ደግሞ መጠየቅ መቻል አለብን። በተለይ በክርስቶስ ኢየሱስ ላመንን ሰዎች ደግሞ መፍትሄው በሰዓቱ መገኘት ብቻ ሳይሆን አሳልፎ መስጠት ነው፣ ሰሬንደር ማድረግ፣ ልንቆጣጠረው ማንችለውን ትናንታችንንና የምንፈራውን ነጋችንን ለጌታችን ለኢየሱስ ክርስቶስ አሳልፎ መስጠት። መጽሐፍ ቅዱስ በአንዳች አትጨነቁ ሲል፣ ይልቁንስ በጸሎትና በምስጋና ልመናችን በእግዚአብሔር ዘንድ አስታውቁ ይለናል። ይህ አእምሮን የሚያልፈው ሰላም ልባችንን እና አይምሯችንን ይጠብቃል። ከሁሉም በላይ ደግሞ ይህንን ሸክም ብቻችሁን ለመሸከም አትሞክሩ።